መርፌ ካልወሰዱ አይተኙ ማለት ነው። ይልሽ ማማ በእርሶ ላይ የተቀመጠው ያ የክፉ የዳብሎስ እጅ ነው። አሁን ተነስቶ ይሄዳል። ሂድ ሂድ። እሳቸው ናቸው ችግራቸውን አሁን መርፌ ሳልውስድ አልተኛም እያሉ እንጸልያለን በተለይ ችግር ውስጥ ያላችሁ እንድትጸልይላችሁ ህመም ውስጥ ያለ ሰዎች ወደዚህ ነው። ለእናንተ ጸላ ቶሎ ቶሎ ወደ ፊት ነው። እንጸልላችን አሁን አስራ አልፈዋል

አሁን ሰውነቱን እንደዚህ ጨብጦ ነው ያዘው፤ እንጂ የሚያንቀጣቀጥ ነገር የለም። ወጥሮ ነው። አሁን ድምሶ ላይ ሐኪም ቢመረመር ምን እግዚአብሔር ይችላል። በመንፈስ ሲያይ በስተጀርባ በኩል ልጆች እናት ልጅን አዝላ እንደምትይዝ ከኋላ በኩል ታዝሎ የተቀመጠ ነገር አለ። እንደዚህ ወጥሯቸው የያዘ ነገር ነው፣ ወጥሮ ነው የያዘ። ይሄ እንዲህ እንደ ጦጣ ያለው ነገር ተቃላችሁ እንዴ? ጀርባቸው ለማለት ነው። በመንፈሱ ዓለም ሳይ ጀርባቸው ላይ ተንጠልጥሎ፣ ይሄን ሁሉ በእግር ወጥሮ፣ ይሄን ደዙ ወጋ አድርጎ ማለት ነው። ታው ወጥሮት ነው ያለው። መርፌ ነው የሚወስደው። አራት ሰዓት መርፌ ካልወሰዱ አይተኙ ማለት ነው። አይሰጥም በርሶ ላይ ተቀመጠው ያ የክፉ የዳብሎስ እጅ ነው። አሁን ተነስተው ይሄዳል። እስኪ እግዚአብሔር ይችላል፣ ይችላል በሉ ደጋሞች። እኔ ምለውን ይላሉ ማዘር። እግዚአብሔር ይበሉ። አንተ ጻድቅ ነህ፣ አንተ ፊት ቆሜ ያለው አንተ። ሰይጣን ከህይወቴ ሂድ፣ አካሌ ልቀቅ። እኔ የጌታ ነኝ። ምንም የተባልኩ ነገር የለም፣ ግን ህመሙስ ነው ያለሁት እያሉ ነው። ይሄን ሁሉ የሚያርገው የዲያብሎስ እጅ ነው። ይሄን የሚሰራ የሴጣ ልጅ ነው። በነጠላ ላይ የሚሰራ እኔም ስላችሁ ነጠላ ከሰው ስትቀበሉ ጥንቃቄ አርጉ። ለሰውን ከሰጣችሁም ጥንቃቄ አርጉ። የምትጠቀሙት ልብሱ፣ ነጠላውን ጥንቃቄ አርጉ። ማንኛውም ነገር ማለት ጥንቃቄ አርጉ እና እነዛ ሰዎች አቁ የሚያቁ ነገር ግን በእነሱ ለተቀምጠው ነገር ወደ እናንተ ነው የሚመጣ ስትሰጡም ጥንቃቄ አርጉ፣ ስትቀበሉም ጥንቃቄ አድርጉ። ያ ማለት ጸልዩ ማለት ነው። ጸልያችሁ ስጡ፣ ጸልያችሁ ተቀበሉ። የእግዚአብሔር ሰው ተዘጋጅ፣ ምንም አይሆንም፣ ግን ጌታ ያረዳቸው። ተዘጋጅ እችን ሴት እጅ ያለው የምትል በነጭ ነጠላ የሚሰራ ጀርባዋ ላይ ቁጭ ብላ ያለን የአውሬ መንፈስ በሰው በር ላይ የምትንከባለን የጨለማ ይህች ጨጥ በይ ማማ የጨለማች አካሏን ሁሉ አዳክማለሁ የምትል፣ አትበላ መጠጣም አዳክማለሁ የምትል፣ ከሰው ተርታ አውጣለሁ የምትል፣ ሩቅ አገር ላይ ሕክምና ወስዳለሁ የምትል የአውሬ መንፈስ ያውሬ መንፈስ በነጭ ነጠላ የሚሰራና በዶሮ ላባ የሚሰራ። አንተይ፣ ጨለማ ከህይወታቸው ላይ ሂድ፣ በሽታውን ይዘህ ከእግራቸው ላይ ይዘህ፣ ካንገተ ላይ ይዘህ፣ ከጀርባ ላይ በሽታውን ይዘህ ላትመለስ ሁሉ ነገራቸውን ለቄ

እሳቸው ናቸው። ችግራቸው ነው። አሁን መርፌ ሳልወስድ አልተኛም እያሉ እኮ ሰፈር ላይ ፋርማሲ ያለ እዛ፣ መርፌ ሳል ካልተወጋው አልተኛም። ፋርማሲ ሁለት አይነት ሰርቶ የለም አለ። እሳቸው አውቃለሁ፣ ሰፈር ላይ ነው። አሁን መርፌ ከወሰዱ በኋላ እንቅልፍ ሰጠ። ትንሽ አንድ ሁለት ቀን ው የኔ ነው። በዚህ ውሃ ላይ ክርስቶስ ኃይል ጠርቻለሁ ላይ ለእርሶ ቤት ሰላም የሚሰጥ በረከት የሚሰጥ ጤና የሚሰጥ የክርስቶስ ኃይል ነው።

ሰውነቷ አካሏን እጇን እያያዘ ነው፣ ወገቧን እያያዘ ነው፣ ሙሉ እግሯን እየተቆጣጠረ ነው። ያ መንፈስ ግን ሙሉ ሰውነት ጀርባ እንደጨብጦ ነው። አሁን ነፃ ነው። እንዴት ነው? አመሰግናለሁ፣ አመሰግናለሁ። ኃይል ካንተ ይቀበሉ፣ ፈውሳቸውን ይቀበሉ፣ በረከትን ይቀበሉ፣ ሰላም ይቀበሉ። ነፃ ነው፣ ለጌታ ነው። ይሄ ሁሉ ከዚህ ሰዓት ጀምሮ መርፌ ምናምን ብሮቱ አይቸገሩሽ። ይሄን ውሃ አቀላቅለው ሰውነቱን ይታጠቡ ይጠጡ እሺ ከቅድም ምን ብያለው ሩቅ አገር ይወስዳሉ ነው ሴጣን ፕሮግራም አውጣ እየሰማችሁ ነበረ አሁን ወለይታ ከውሳና ወደ ወለይታ ለማውጥ ለመውሰ ሴጣን ፕሮግራም አዘጋጅቷል ማለት እግዚአብሔር ግን አበላሽቶ ምክንያቱም የአርጋ ቁራኛ አርጌ ሩቅ ቦታ ቅድም እየተናገርኩኝ ነው